አሁን የምገኘው እንጦጦ ፓርክ ነው ማለት ነው። የዛሬ ቪሎጋችን እንግዲህ በእንጦጦ ፓርክ ነው ማለት ነው የሚሆነው። ስለዚህ አብራችሁን ቆዩ፣ አሳያችኋለሁኝ በጣም ብዙ ነገር። የሚያምር እጅግ በጣም አሪፍ የሆነ ቦታ ነው ማለት ነው። ኦኬ፣ እንግዲህ ይህ ቦታ በቴሌስኮፕ አዲስ አበባ ምናምን የሚታዩበት ቦታ ነው እና ለማንኛውም እዚህ እንገኛለን ጋይስ። ስዱት ትንሽ ናት፣ እኔ ከጠበኩት በላይ ማለት ትልቅ አይደለም። ዋው ቪው ግን ከዚህ በጣም ያበደ ነው ጋይስ። ዛሬ ይሄ ሁለተኛ ቪዲዮ ነው ማለት ነው። ጉለሌ ፓርክ ውስጥም ቪዲዮ ሰርቻለሁ ማለት ነው እና በጣም የሚገርመው ቦታ ነው። መግቢያውም ያው ተመጣጣኝ ቦታ ነው። ለማንኛውም እስኪ በቴሌስኮፕ የሚታየውን ነገር ማየት እፈልጋለሁ። ፓር እሺ ጋይስ እንግዲህ በቴሌስኮፕ ማለት ነው አዲስ አበባን በደንብ አይቻለሁኝ ያው በካሜራ ለማሳየት ትንሽ ካሜራ ምናምን ስለማይፈቀር ነው ያላሳየዋችሁ ለማንኛውም አሁን በጫካው ውስጥ ዋክ እያደረኩኝ ነው ማለት ነው በጣም የሚያምር ነው ለወክ ለማድረግ ማለት ነው እና እንግዲህ በእንጦጦ ፓርክ ውስጥ በሚገኘው መንገድ ላይ ጉዞ እያደረኩ ነው ማለት ነው አይ ቲንክ በጣም ረጅም ይመስለኛል እስከ መጨረሻው ድረስ ለመውጣት ማለት ነው እና የተወሰነ ወካ አድርግ የመመለስ አይኖርብኝ ቀርም ምክንያቱም ሰዓቱም እየመሸ ነው ፀሐይም ልገባ ስለሆነ ያን ያክል ብዙ ርቀት መሄድ የለብኝም ማለት ነው። ግን ጸጥታው ምናምን በጣም ነው የሚያምረው ማለት ነው። በዚታችን ምናምን ጥቅጥቅ ያለ ደን ጫካ ነው፣ አውሬ ምናምን አይጠፋም። በዚህ ከገባውም ያው በጫካው ውስጥ ትንሽ ወካ አደረግኩኝ። በኋላ ጋይስ ተመልሼ እየመጣሁ ነው ማለት እየወጣሁ ነው ወደ መውጫ በሩ ማለት ነው። ምክንያቱም ሰዓቱም እየመሸ ስለሆነ ደግሞ እንጦጦ ጫካ ውስጥ በጨለማ ጥሩ ስለማይመጣ ማለት ነው። ለማንኛውም አሁን ከፓርኩ መውጫ ሰዓት ይደርሰዋል። እስካሁን በጣም ብዙ ነገሮችን አይቻለሁ። በጣም አሪፍ አሪፍ ነገሮች ማለት ነውና፣ እሺ ጋይስ ከእንጦጦ ፓርክ ወጥተናል ማለት ነው። ለማንኛውም አሁን ታክሲ ይዤ ወደ ከተማ ለመሄድ ወደ እንጦጦ ማርያም ቤተክርስቲያን እየሄድኩ ነው። ዋው የሚገራረሙ መኪናዎች። ለማንኛውም የዛሬው ቪዲዮችን ይህን ይመስላል። ሰብስክራይብ አድርጉ።